መለቀቅ ስማኝ፣ እዚህ ቆም አውረኝ። አችልም፣ እያልኩ ነው አይደል? መብቴ ነው። እኔ ደግሞ ማንም አይከለክለኝም። እንዴ ነው ማየት መብት አለኝ እንዴ? አዎ፣ ማንም

ቤተሰቤ እንዲረበሽ አልፈልግም። ሰምተኛ እኮ እንዲረበሽ ካልፈልሽ፣ በሰላማዊ መንገድም የልጄን አይቼ ነው የማውጣው። ምንም ማን መጥቶ ሰጠና ነው ማለት በቃ አያስፈልግም።

ምንድን ነው? ችግር ችግር ምንድን ነው? ብዙ ጥረት ማየት ክ ምንድን ነው? ችግር በምሰራበት ወይም ደግሞ እረፍቴን አገኘሁ በምልበት ጊዜ እየመጣ ነው።

አይደለም ግን፣ ደግሞ እዚህ አስቀምጠሽው ነው እዚህ መጨረስ ያለብኝ ጊዜ። ስጨርስ ልጅህን ታይዋለህ። አለቀ። ምንድነው ዛሬ ድረስ ሁሉ እ እንት ድረስ የት ነበር? እና ነው እንዴ? ተደነቀው ልጅ ነበር ነበር ምንም የትኛውም ትዕግስትህም እልህም ይለቅ ሲፈልግ። እሺ እስከ ዛሬ ድረስ የት ነበርክ? ተቀላታው ሌላ ነገር አታስፈልግም። ይበቃል። በቀል ነው ያልሽው ግን፣ አሁን ግን ምን ሰማኝ አለ እዚህ የመጣ ሌላ ነገር ውስጥ መግባት ፈልጋል? ምን ትገባለሽ? ሌላ ነገር ውስጥ መግባት ፈልጋ ነው። የምሬ ነው። ሌላ ነገር ውስጥ ነው የምንገባው? ከምሩ ሌላ ነገር ውስጥ ነው የምንገባው። እኔ እስከ ዛሬ ድረስ ዝም ብዬሽ አለው። በቃ ሌላ ነገር ማድረግ ነው የምጀምረው። ከምሬ ነው። አልፈልግም በቃ። እሱን አድርጌ ላሳየ። አንተም የሆነ እርምጃ ተራመድ እና እኔም አድርጌ ባሳይ አይሻልም? ያንን ነገር ደግሞ እንዳደረገ የማትፈልግ ከሆነ አትምጣም፣ በቃ ሰው በምን አይሰማም። እንደ በእግዚአብሔር ሰው ሲታገሱትን ሳያዩትን ድምፅዋን እኔም እኮ የምታገዝኩሽ ያለውን የምታደርጊያቸው ነገሮች እኮ ምንም ትክክል አይደለም። በማላውቀው ነገር እኔ የገዛሁትን ሀበል የሆነ ሰው ገዛ ብለሽ እንደገና ማላውቀውን ነገር እንትን አልሽኝ። እውነቱን አምጥቼ አሳየውት አስረዳሁሽ። ተጋሱኝ አሁን ደግሞ እውነት ስታውቂ፣ አሁን ደግሞ ልጅ አላሳየም አልሽኝ ያለው ይመስላል። በጣም ብዙ ነገሮችን ማቀናበር ግን እችልበታለሁ። ምን ምን ሄ ታስኪ ነው እኔ ነገር ነገር ስራ ለምን ደግሞ ለምን የትኛው ስራ ስለ ነው እኔ ሰላም ማግኘት ተፈልጋለሁ። አትረብሸኝ። እሺ፣ እንደፈለግክ መሆን ይችላል። አንተ ታኒኩ በሰላማዊ መንገድ ነው አንቺን እያወራሁሽ ያለሁት። አንቺ ኮ እልህ ነው እንደዚህ ያደረገሽ ያለው፣ ነው በእልህ ነው እያወራሽኝ ያለሽው እንዴልሽን ሁሉ ነገር ታዩስ፣ ስላለፈው ነገር ታዩ፣ ሁሉ ነገር አርሾ ወጣ። ሩፍታኒ እኮ ሰላም፣ እሺን አልነሳሁሽም። መጥቼ ምናምን አይደል ጨቀጨኩሽ? እንዴ ዛሬ ነው አይደል የመጣሁት? ሌላ ጊዜ መጥቼ አንድ ቀን ጨቅጭቄሻቃለሁ? እንዴ ሰው ያስረዳሽ እንኳን የሆነ ነገር እኮ አትጀምሩት። የራስሽን ስሜት፣ የራስሽን ፍላጎት፣ የራስሽን ነገር ብቻ ነው የምታስቀድሚው። ራስ ወዳድ ነሽ እኮ ነው ያለሽው። ይሁን ምክንያት አልፈልግም። እናንተ እኮ ጠንቅቀን እንተዋወቃለን። ምናት አዲስ ህይወት ጀምረናል። ልጅ መጥቷል። ያለፈውን ነገር ሁሉንም ነገር ትተሽ ለምንድን ነው ከኔ ጋር ሰላም የማትሞክሪኝ? ቢያንስ አዲስ ህይወት ጀምረሻል አይደለ? በቃ እንደ አዲስ ሁሉንም ነገር ለምንድን ነው የማትጀምሩት? እንደ አዲስ በቃ ሁሉ ነገር ለምንድን ነው የማትለቅ ነበር? ማለት እንደዚህ ስታረግ እንኳን ምን አለ አይደል? ምናምን ልችላለሁ፣ ግን እያወቅኩ ይህንን ነገር እንዴት ልቀበል

አይ ሳይሆን ውስጥሽ ላይ ቂም እና ጥላቻ ም ናጠላቻ ስላለ እኮ ነው። በቃ የት ቂም ስላለብሽ ነው ሩታ ሰላም መፍጠር ያልቻልሽው፣ ቂም ስላለብሽ ነው። እኔ አንቺ ደስተኛ እንድትወኝ ብዬሽ እኮ ነው እዚህ ቤት በየጊዜው የምመላለሰው ደስተኛ እንድትወኝ ብዬሽ እኮ ነው የሚያስደስትሽን ነገር እያደረኩኝ ያለሁት። ፍላጎትሽ ምንድን ነው? ቆይ እስኪ ንገሪኝ። ይሄ ነው በይኝ። ፍላጎትሽ ምንድን ነው? ፍላጎትሽ ምንድን ነው ተናገሪ? እኔ ፍላጎት? በቃ ሰላም ሰላም ታምጣኝ ከኔ መራቅ? ሰላም ይሰጥሻል? አጥራት። እንደውም ኩርታ እኔን ስመላለስ ደስተኛ ልትሆኝ ነው የሚገባው። እንኳን ደህና መጣ ብለሽ ነው መቀበል ያለብሽ። እንዴ? ከዛስ? ምን ከዛ ያስፈልገዋል በኋላስ? ሩታኔ በምን አይነት መንገድ ማስረዳት እንዳለብኝ ግራ ያለው። ምንም ነገሮችን ለማስረዳት እንኳን በመሞከር ምንም እየገባሽ አይደለም። ማውራው ነገር አትሞክር፣ በምንም አታስረዳኝ፣ በምንም አትሞክር። እሺ ምንድነው ነገር እየመጣ እዚህ አትረብሽ። ልጅን ማየት በምትችልበት ጊዜ ታየዋለ? አሁን ግን በቃ መመላለሱ አስፈላጊ አይደለም። አንደኛ መረባበሽ መጨቃጭቅ ነው የሚሆነው። እዚህ በመጣ ቁጥር ሰምተኛለሁ እኮ እኔ ለምን አልረብሽም። መቀመጥች ሰላም ብዬሽ አልፈልገውም። በቃ በእንደዚህ አይነት ስሜት ስለኛ ምንም ደስተኛ ጊዜ ጊዜ እግዚአብሔርን ከልብሽ ቢሆን ኑሮ ማለት ነው።